የኛውን ቲማቲም ስንቆርጥ ውስጥ ያለውን ክፍል አንፈልገውም፣ የላኛውን ብቻ ነው የምንጠቀመው። ስለዚህ እንደዚህ ከከት ከቆረጥነው በኋላ ሶሳለ እናውጣለን። ልክ እንደዚህ ሁሉ ውስጡ ባዶ መሆን አለበት፣ እንደምትታይ እንደዚህ እያደረግን መውጣት አለብን። መጠኑን እናንተ እንደምትፈልጉት አድርጉት። እኔ የተጠቀምኩት አምስት ቲማቲም ነው። እንደዚህ ሁሉንም ካወጣን በኋላ አነሳ አነሳ አድርገን እንከትፈዋለን። በጣም መድቀቅ ሳይሆን መካከለኛ። በንጹህ እቃ ላይ በምንሰራበት እቃ ላይ የከተፈን ቲማቲማችንን እናደርጋለን። ሌላው የሚያስፈልገን ሽንኩርት ነው። እጄን ስለቆረጥኩኝ እንግዲህ አሁን ባለቤቴ ነው የሚከትፍልኝ። እጅን ቆርጣለች ቴክኒካል ቲማቲማችን ላይ እንጨምረዋለን። የተጠቀምነው ግማሽ ሽንኩርት ነው። ሌላው ደግሞ የምንጠቀመው ሴላንትሮ ነው እና የእንትን የድንብላል ቅጠል ነው በአማርኛ አይደል፣ ድንብላል ቅጠል መሰለኝ። እሱን ደግሞ ድቅቅ አድርገን ከትፈን እንጨምርበታለን። እንደዚህ ድቅቅ አድርገን ከከተፍን በኋላ እሱንም ሌላው ደግሞ አንድ ሀለፒኖ እዚያ ገር ይሄ ሀለፒኖ ነው የሚባለው ቃሪያ። እሱንም ልክ ቀደም ሽንኩርቱ እንደከተፍ ነው በመካከለኛው እንከትፈዋል። የሚያስፈልገን አንድ ሎሚ ነው ላይም ነው እዚያ ገር የሚባለው እንግዲህ። ሎሚና ላይም ይለያያል እና ይሄኛው አረንጓዴውን ነው የምንጠቀመው እሱን ጨምቀን እንጨምርበታለን። ሌሉ የሚጭማቂውን ለው ላይ በደንብ አድርገን ከዛ ጨውን እናረግና ጨረስን ማለት ነው። ጨውንም ያው እንደናንተ ለጣም ነው መጠኑን። በቃ ያ አክ ደስማ አላርግንበትም ብንል አይሻልም አንድ ፊቱ በቃ ይሄን ይመስላል። የቲማቲም ሳልሳ ነው ይሄ። ደግሞ በችፕስም እንደዚሁም ከእንጀራ ጋርም በእንጀራም ልንበላው እንችላለን። ጨውንቅ መስሎ አሪፍ ነው አይደል? በቃ